በዚህ ዓለም ምስኪን ከሆናችሁ ሁሌም የተጎዳችሁ የተናቃችሁ ናችሁ። ግን እነዚህም በንቀት የሚያይዋችሁን ሰዎች አብደው እንዲያከብሯችሁ የሚያደርጉ ሶስት ጥበቦች አሉላችሁ። እነዚህ ጥበቦች እነዚያ በሹፈት በንቀት ይመለከቱ የነበሩ ሰዎች ነገ ስኬታችሁን ሲያዩ በድንጋጤ አፋቸውን እንዲከፍቱና የዛሬውን ንቀታቸው በአክብሮትና በአድንቆት እንዲቀይሩ የሚያስገድዳቸው የስነ ልቦና ጥበቦች ናቸው። አሁን በንቀት ዓይን የሚያያቹን ሰዎች አንገት የሚያስደፉ ሶስት ጥበባዊ እርምጃዎችን በዚህ ታሪክ አካትነዋል። አቶ ገብረ ሕይወት በ45 ዓመታቸው የኢትዮጵያ ንግድ ዓለም ምሰሶ ሆነው ከመቆማቸው በፊት አንድ ጥቁር መዝገብ ነበራቸው። በ25 ዓመታቸው ነበረ። በአንድ የንግድ ስብሰባ ላይ ታላላቅ ነጋዴዎች ባሉበት፣ በዚያን ጊዜ ባለልምድና ታላቅ ባለሀብት ተብለው ከሚታወቁ አቶ ኃይሉ የገብረ ህይወትን ታላቅ እቅድ ሲሰሙ በንቀት ፈገግ ብለው እንዲህ አሉ። ትልቅ ገድል እንጂ የልጆች መጫወቻ ስፍራ አይደለም። የአንተ ሐሳብ ልክ አሸዋ ላይ በረዶ ማምቶ የሚገባበት አይታወቅም አሉት። ይህ ቃል በወጣቱ ገብረ ህይወት ጆሮ ውስጥ የማይረሳ ስላቅ ሆኖ ቀረ። በአይምሮ ውስጥም መመላለሱን አላቆመም። ግን ደግሞ የተከበረ ሰው ለመሆን ታላቅ መነሻ ሆነ። ገብረ ህይወትም ይህንን ለመለወጥ ቀን ከሌሊት ራሱ ላይ መስራት ጀመረ። በሌሎች ስብሰባዎች ላይም አሁን ያለውን ገብረ ህይወት ይዞ እንደማይቀርብ ለራሱ ወሰነ። ከስድስት ወር በኋላ አዲስ ወሳኝ ስብሰባ ተደረገ። በዚያ ስብሰባ ላይ ገብረ ህይወት ያቀረበው ሐሳብ አዲስና ፈጠራ ያለው ቢሆንም አቶ ኃይሉና ሌሎች አዛውንት ነጋዴዎች ተራ ወጣትነት ቅዠት ነው ብለው ቆጠሩት። በዛ ሐሳብን መሳለቃቸውንም ቀጠሉ። አቶ ኃይሉም ድምጻቸውን ከፍ አድርገው እኛ ይህንን ገበያ የገዛነው በአጥንታችን ነው፣ ትላንትና የመጣ ሰው የነገውን ሊነግረን አይችልም በማለት እናም፣ ማውራት ሳይሆን እንደኛ መሆን ነው ከባድ አሉ። ገብረ ህይወት ከመናገሩ በቀር ብዙም የሚያውቀው ነገር እንደሌለ አድርገው አቶ ኃይሉ ተናገሩት። ገብረ ህይወትን በዚህ ጊዜ ለንዴትና መጥፎ አጸፋዊ ምላሽ ለመስጠት ስሜቱ ቢነሳሳም ለአንድ ዓመት የተለማመደው ራሱን የመግዛት ጥበብን ተጠቀመው። እርምጃው አንድ፣ ስሜታዊ ምላሽን መቆጣጠር። ከተሰጡት የንቀት አስተያየቶች በኋላ ገብረ ህይወት ከመናገር ይልቅ በጥልቁ ወደ ውስጥ ትንፋሹን ወስዶ ዝምታን መረጠ። ምንም አይነት የአይን ማጉረጥረጥ፣ ከንፈር መምጠት ወይም የድምፅ ከፍታን አላሳየም። ገብረ ህይወት እንደ በፊቱ ጊዜያቶቹ በንዴት ምንም ባለማድረጉ አቶ ኃይሉን አስገረማቸው፣ ትንሽም አስደነገጣቸው። የጠበቁት ምላሽ ጠመንጃ ከመተኮስ እኩል ነበርና፣ ገብሬም የሚንቁት ሰዎች ግራይ ማጋባ ዘዴዎችን ተጠቀመ። ንቀት የሚፈልገው ምላሽን ነው። ስለዚህ ለንቀት ምላሽን አልሰጠም። ገብረ ህይወት ምንም አይነት ምላሽ ለሚንቁት ሰዎች አላሳየም። በዚህን ጊዜ ስብሰባ ውስጥ ዝምታው ሰፈነ። አቶ ኃይሉ ምላሽ ሲያጡ የራሳቸውን ቃላት ባዶነት ይሰሟቸው ጀመረ። ትኩረታቸውን ወደ ገብረ ህይወት ድክመት ሳይሆን ወደ ራሳቸው ከመጠን ያለፈ ትዕቢት እንዲያዞሩ አደረጋቸው። ገብረ ህይወትም የሌሎችን ሰዎች ንቀት ስለ እነሱ እንጂ ስለ እኔ ብቃት አይናገርም የሚል የውስጥ ጽኑ እምነት የዛን ሰዓት ላይ በጥልቀት መገንዘብ ቻለ። አቶ ኃይሉም የዛን ሰዓት ከመጠን በላይ ተሸማቀቁ። ስህተታቸውን ለመሸፋፈን ቢሞክሩም ይበልጥ እየተገለጠባቸው መጣ። ገብረ ህይወትም የውስጥ ስሜቶ የጉልበቱን በንቀት ላይ ከማባከን ይልቅ በራሱ ስራዎች ላይ ኢንቨስት አደረገ። የአቶ ኃይሉን ትንበያ ውድቀት ለማድረግ በጸጥታ ራሱን አዘጋጀ የዛን ሰዓት እርምጃ ሁለትን ተገበረው። እርምጃ ሁለት፣ በራስ መተማመንንና እሴትን መገንባት። ገብረ ህይወት የንግድ ዕውቀቱና ሙያዊ ክህሎቱ ቀን ከሌት እያሳደገ ስለነበረ ለንቀት የሚሰጠውን መልስ በእውቀት የበለጸገ ዝግጅት ሆነ። ከአንድ ዓመት ተኩል በኋላ ገብረ ህይወት የሚጀምረው ሐሳቡን በላቀ ብስለትና የተሻለ የገበያ ጥናት ደግፎ ተግባራዊ አደረገ። ፕሮጀክቱ ያልተጠበቀ ስኬት አስመዘገበ። ይበልጥም ልዩ ቴክኖሎጂ አቅርቦትና ለሀገሪቱ የገበያ ተፎካካሪነትና ኤክስፖርት እድገት አስገኝቶ ነበረ። አዲስ ፕሮጀክትም ለማስመረቅ ትልቅ ዝግጅት ተዘጋጀ። በምረቃቱም ዕለት አቶ ኃይሉ በዚህ ትልቅ አዳራሽ ጥግ ላይ ቆመው ነበረ። ንግግር አልፈለጉ። የገበሬ ሕይወት ውጤት። የኃይሉን የድሮ ንግግር ሙሉ በሙሉ ውድቅ አድርጎታል። ገብረ ሕይወት በስኬታቸው የናቁትን አሳበደ እንጂ በእነሱ ንግግር አልተነካም። የዚህን ሰዓት ነበረ ንቀት ወደ አድናቆት መለወጥ የጀመረው በዚያን ጊዜ ነበር። አቶ ኃይሉ ገብረ ሕይወትን አይተው በአክብሮት አንገታቸውን ይደፉት። ገብረ ሕይወትም ይህንን ሲያይ በውስጡ ንቀትን ማስቆም የሚቻለው በላቀ ብቃትና ስኬት ሲመታ ብቻ ነው። የገብረ ሕይወት ዝምታ ከማንኛውም ንግግር የበለጠ ተሰማ። ገብረ ሕይወት ዝናና ስኬት ካመጣ በኋላ እንኳን ንቀት በተለያዩ መንገዶች ሊመጣ እንደሚችል ያውቅ ነበረ። በቅናት ባሉ ባልታ ወይም በሥራ ባልደረቦቹ የግል ሕይወት ውስጥ ጣልቃ በመግባት ሊፈጥሩ እንደሚችል ያውቅ ነበረ። ስለዚህ እርምጃ 3ን መተግበር ጀመረ። እርምጃ 3 ወሰንን በግልጽ ማሳወቅ። አንድ ጌታቸው የሚባል የሥራ ባልደረባውም በቅናት ተነሳበት። አቶ ገብረ ህይወት በአንድ ፕሮጀክት ላይ አብሮት የሚሰራው ወጣት ባልደረባ ስብሰባዎቹ ላይ የገብረ ህይወትን አስተያየቶች ዝቅ ዝቅ በማድረግና ለማጣጣል ሞክሮ ሲታይ ነበረ። አቶ ገብረ ህይወት የሚያስበው የድሮ አስተሳሰብ ነው፣ አሁን ገበያው ተለውጧል የሚሉ ሀረጎችን ብዙ ጊዜ ይጠቀም ነበረ። ልምድንና ስልጣንን ዝቅ ማድረግ የሚፈልጉ ሰዎች አጠገብህ ከመጡ በከባዱ የሚንቁና የሚቀኑ ሰዎች መሆናቸው፣ ይህ የንቀት መገለጫ እንደሆነ ገብረ ህይወት ስለተረዳ ትልቅ ውሳኔን ወሰነ። ገብረ ህይወት ጌታቸውን ወደ ቢሮ ጠርቶ በእርጋታ ተናገረው። ጌታቸው፣ የእኔ ሙያ ውሳኔዎች መተቸት የጋራ እድገት አካል ነው። ነገር ግን ያ የድሮ አስተሳሰብ ነው የሚለው አባባልህ የአክብሮት ወሰን ጥሷል። ይህ ንቀት ነው። እኛ እዚህ ያለነው ነው ለጋራ ግብ ነው። በግልና በሙያዬ መከበር እፈልጋለሁ። ከዚህ በኋላ እንደዚህ አይነት ንግግር ከሰማው አብረን መቀጠል አንችልም ይለዋል። ጌታቸውም የገብረ ሕይወትን የተረጋጋ ጽኑ አቋም ሳይ ከቀናት ዓለሙ በድንጋጤ ባነነ። ገብረ ሕይወት በስሜት አለመቆጣቱ፣ ነገር ግን በሙያዊ አቋም ጥንካሬ ምላሽ መስጠቱን ሲያይ በቀላሉ ለዚህ ቦታ የሚሆን ሰው እንደሆነ አመነ። በዛ ንቀትም በጉልበት ሳይሆን በክብር መታገል እንዳለበት ተማረ። ከዚህም ጊዜ ጀምሮ ጌታቸው የገብረ ሕይወትን ዕውቀት በቅንነት ማድነቅ ጀመረ። ንቀቱም ወደ አድናቆት ተካው። አቶ ገብረ ሕይወት የክብር መንገድ በሌሎች ላይ ማተኮር ሳይሆን በራሱ ላይ ጥልቅ ሥራ መስራት መሆኑን በተግባር አሳይቷል። ይህ ንቁት የነበሩት አቶ ኃይሉን በስኬትና በውጤት አሳፍሩ። እንደ ጌታቸው ያሉትን ደግሞ ቀይ መስመር አስምሮ ራሱን አስከብሯል። የትኛውም ጊዜ ራሳችሁን በሚነቋችሁ ሰዎች ፊት መከበርና መፈራት ከፈለጋችሁ እነዚህን ሶስት ዘዴዎች ልክ እንደ ገብረ ሕይወት ተጠቀሙት። ዝምታ መናቅ የሚመስለው ብዙ ሰው አለ። ነገር ግን ዝምታ ምላሽ ነው። ዝም በምትሉበት ሰዓት እንደ መስታወት ትሆናላችሁ። ሊንቋችሁ የሚመጡ ሰዎች ራሳቸውን አይተው ይመለሳሉ። ግን ሁሌ ዝምታ የለም። ቀይ መስመር የሚባለውንም ማሳወቅ አለባችሁ። የቻናላችን ተከታታዮች ቪዲዮ እንደጠቀማችሁና እንዳስተማራችሁ እርግጠኞች ነን። ከዚህ የተሻሉ ቪዲዮዎች ይዘን ስለምንቀርብ ቪዲዮውን ላይክ እና እንዲሁም ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ